መልካም እንግዲህ ተመልካቾቻችን እንግዲህ በጉባኤው የተሳተፉ ምእመናንን ጉባኤውን በማስተባበር እንደዚሁም ደግሞ መራ ግብሮቹን በማሳካት የተሳተፉ ምእመናንን እየጋበዝን ማነጋገራችንን እንቀጥላለን አሁን ደግሞ እንደዚሁ ከሙኒክ ቅዱስ ገብርኤል ቤተ ክርስቲያን ሁለት ምእመናን ምትቻለው እስቲ በቀኝና በግራ የሆኑ እግዚአብሔር ይስጥልኝ ጊዜያችሁን ፈቃደኛ የሆናችሁ ጊዜ የሰታችሁ ልታወሩን ቃለም ቃለ መጠይቃችንን ልትሰጡ ስለፈቀዳችሁ እናመሰግናለን። የመጀመሪያውን ጥያቄ የሚሆነው እንግዲህ በዚህ ደብር ይሄ ጉባኤ በዚህ ከተማ እንደ መካሄዱ ምን ያክል ስኬታማ ነበረ፣ ከታቀደው አንጻር፣ ከተለፋበት አንጻር ምን ያክል ስኬታማ ነበረ የሚለውን ቢመልሱልኝ። ማንን ላስቀድም? እሺ አመሰግናለው። ልጅ ደረጀ እንግዲህ ከጥያቄው ስንነሳ የዚህ የገዳም አፈላለጉ እቅድ ወጥቶ የመጀመሪያው የገንዘብ ማሰባሰቡ ስራ በሙኒክ ከተማ እንዲሆን በባይሩስ በሙኒክ ከተማ እንዲሆን ለዚህም ደግሞ ኃላፊነቱን የሙኒክ ቅዱስ ገብርኤል ቤተክርስቲያንና የመንበረ ጽቦት ማርያም ቤተክርስቲያን በጋራ ሆነው በተቋቋሙ ኮሚቴ ውስጥ ገብተው ይህን እንዲያዘጋጁ በተደረገው መሰረት ነው። እንግዲህ ሁላችንም እንደምታዩት በዚህም እንደሚታይ አገልግሎት የጀመረው ምን ያህል ስኬታማ ነው የሚል ነው ሁለተኛው ጥያቄ። ስኬታማነቱ በጣም እግዚአብሔር የባረከውና እግዚአብሔር የፈቀደው መሆኑ የሚታወቀው ወንድሜ ደረጀ እንደምታውቀው በአጋጣሚ የሙኒክ ደብረበርሳ ቅዱስ ገብርኤል የቤተክርስቲያን አሰሪ ኮሚቴው ምእመኑን ወገባቸውን ሱሪያቸውን ታጠቁ ብሎ ባወጀበት ማግስት ነው፣ ይሄ የሀገረ ስብከቱ የገዳ ማፈላለግ ፕሮግራም እውን የሆነው። ስለዚህ ለብዙዎቹ ስጋት ፈጥሮ ነበረ። ምክንያቱም የዳግማዊ ትንሳኤ ዕለት ሙኒክ እንግዲህ ሙኒክ የመጀመሪያው ለቤተክርስቲያን ራስ ለመስራት የጀመረ ደብር ነው ግን የኋለኞች ከፊት ይሆናሉ፣ የፊተኞች ከኋላ ይሆናሉ የሚባል ሁሉም ቤተ ክርስቲያን ሲኖራቸው ገብርኤል እስካሁን የራሱ ቤተ ክርስቲያን የለውም። ይሄ እግዚአብሔር ያቀደው እግዚአብሔር ያሰበው ነው። ዘንድሮ ግን ከሀገረ ስብከቱ ገዳም ጋር ተስፋ የሰነቀበት ዓመት በመሆኑ ይህ ዓመት ለእኛ የተባረከ ዓመት ነው እንላለን። በዚህም ምእመናኑ እንደምታየው ባለፈው በነበረው በየዓመቱ የሙኒክ ቅዱስ ገብርኤል ቤተ ክርስቲያን የህንፃ ሰሪ ኮሚቴ ዳግማ ትንሣኤ ለቤተ ክርስቲያን ገቢ የሚያሰባስብበት ቀን ነው። ሁልጊዜ ዳግማ ትንሣኤ እና በዘንድሮ ዳግማ ትንሣኤ ደግሞ ሙኒክ ቅዱስ ገብርኤል ተስፋ አግኝቶ እኛን ሊጠቀልል የሚችል ቤተ ክርስቲያን ተስፋ የተሰጠበትና አቅማችንን የፈተነ ከሶስትና ከአራት ሚሊዮን ብር በላይ የሚጠይቅ ቤተ ክርስቲያን እንደተጠየቅን ሲገለጽለት ምእመኑ ሆን ሆ ብሎ በአንድ ሰዓት ባልሞላ ጊዜ ውስጥ ወደ 250 ሺህ ብር ቃል እንደገባ ይሄንን ቃል በገባን በማግስቱ እንግዲህ በ15ኛ ቀን ይሄ ዝግጅት ለዚህ ዝግጅት ጊዜውንም ገንዘቡንም ቅድም አባታችን እንዳሉት ገዳሙ ራስ ነው፣ አጥቢያ ቤተ ክርስቲያን ደግሞ አካል ናቸው። ራስና አካል አንድ ይሆናሉ ተብሎ በተግባር የተረጎመበት ይህን ያየ ነው። ያንን አወጣን ብሎ አልሸሸም፣ ያለውን እንደገና በመስጠት እንደሰማ ነው። በዚህ በሙኒክ በተደረገው እንቅስቃሴ ከ120 ሺህ ብር በላይ በመሰብሰቡ በጣም ስኬታማ ነው። ያ ብቻ አይደለም፣ እዚህ ያለ ምእመን በጠቅላላ ግዢው ከተፈጸመ በኋላ ሌላም ችግር ቢያጋጥም ሁሉም የገዳሙ አባል በመሆን የራሳቸውን አስተዋጽኦ ለማድረግ ቃል የገቡበትና ይህ የምታየውን ሰው ለማስተናገድ ከሳምንት በላይ ጊዜያቸውን ሁሉ ነገራቸውን ሰውተው ያዘጋጁት ዝግጅት የተሳካና እግዚአብሔር ያለበት እግዚአብሔር የፈቀደው ስራ መሆኑ ስለሚያሳውቅ የተሳካ ነው ብዬ በትንሹ በደካማ አንደበቴ ይህን ገልጻለሁ። አመሰግናለሁ። መልካም፣ እናመሰግናለን። እንግዲህ በዚህ ጥያቄ ላይ ጨምሬ ይሄ መርሃ ግብር እንግዲህ ይቀጥላል፣ በሌሎች ከተሞችም ይካሄዳል እና እዚህ ከነበረው ልምድ አንጻር እንደዚሁም ደግሞ የገዳም አሰሪን ኮሚቴ ስራ ከመደገፍ አንጻር ለምእመናንም የሚያስተላልፉትን መልእክት ጨምሮ አንድ ላይ ቢመልሱልኝ። የዚህ ገዳም ጅማሮ ለሁላችንም ድንገተኛ ነበረ፣ ከኛ ቤተ ክርስቲያን አኳያ ማለት ነው። እኛ ቅድሚያ የሰጠነው ለራሳችን ነበረ እና የአንድ አጋጣሚ ሆኖ የተደራቢ ሆኖ መቷል። የሙኒክ ሕዝብ ደግ ነው፣ ጎበዝ ነው፣ የማያደርገውና የማይወጣው የለም ስራውንም በስነ ስርዓት ሰርቶ ደስ በሚያሰኝ ሁኔታ ተከናውኗል። ገንዘቡም ከበቂ በላይ ተሰብስቧል። እኛ ደግሞ ለሌሎች መጀመሪያ በመሆናችንና ለሌሎቹ ልምድ በመስጠታችን በጣም ደስ ብሎኛል። እግዚአብሔር ገዳማችንን ይባርክልን፣ ቤተ ክርስቲያናችንን ይባርክልን። ለወደፊት ደግሞ በተስፋ አብረን ተረዳርተን የምንሰራው ያደርግልን ሁሉ ነው። መልካም አመሰግናለሁ። እሺ በዞን ተጨማሪ መልእክት ካሉት የመጨረሻ መልእክት ያስተላል። እሺ የጥያቄው መንፈስ ከሙኒ ቀጥሎ በሚኒስትር በፍራንክፈርት ይሄ ነገር ይካሄዳልና ከኛ ምን ልምድ ይወስዳሉ የሚል መስል ጥያቄ እንግዲህ፣ በመጀመሪያ ደረጃ ማሰብ ያለብን ገዳም ለምን አስፈለገ ነው። ገዳም የሚያስፈልገው እኛ እንግዲህ ከ30 ዓመት በላይ ኖርንበት። እዚ ሀገር ስንመጣ አንድ ኮለን ቤተክርስቲያን ቅዱስ ሚካኤል ነበር የነበረው ዛሬ ሀያ አምስት በላይ ቤተ ክርስቲያን በጀርመን ውስጥ አሉ። ይሄ ማለት እኛ እየበዛን ልጆቻችን እየበዙ እነዚህ ልጆቻችንና እኛ በዚህ ሀገር በሚደርስብን መንፈሳዊ ጫና፣ መቼም ጀርመን ይታወቃል በዘመናዊ ሕክምና ከዓለም አንደኛ ነው። ምንም ችግር የለብንም። እኛ ግን በብዛት ያለብን የመንፈሳዊ ሕመም ነው። ያን መንፈሳዊ ሕመም ለመታከም ገዳም ያስፈልጋል። እዚያም ቅድም ሲነገር እንደሰማነው ጥቂት ሆነው ግብጾች፣ ሶሪያዎች ከአራት ከአምስት በላይ ገዳም አላቸው። ገዳም ልጆቻችን የምናስተምርበት ነው። ገዳም እኛ ጽሞና ይዘንበት እንደ የፍልሰታ ጊዜ፣ የኩዳዴ ጊዜ የራስ ደግሞ የግል አንድ ሰባት ሁለት ሰባት ጸበል ይጠመቅ የምንማርበት ስለሆነ ይሄ ገዳም አስፈላጊነቱን ማመን ያስፈልጋል። ዛሬ ከዚህ በኋላ ሌሎች ይሄ ጽዋው ያልደረሳቸው በሚመጡበት ጊዜ ያላቸውን አይደለም ካላቸው በላይ ትርፉን አይደለም መስጠት ያለባቸው፣ ዋናቸውን እየሰጡ ለራሳችን ነው ይሄ ገዳም፣ ለልጆቻችን ነው ይሄ ገዳም። ልጆቻችን የምንጠብቃቸው ልጆቻችንን 18 ዓመት ሞሉ፣ ኮሌጅ ደረሱ፣ ከዛ የት ነው የምንለቃቸው? የምንለቃቸው እኮ የጋለሞታ አገር ነው ይሄ አገር። ወንድና ወንድ ሴትና ሴት እንዲጋባ በሕግ የተፈቀደበት ሀገር ነው። ልጆቻችንን ለዚህ አውሬዎች አሳለፈ አሳልፈ የምንሰጠው ልጆቻችንን የሚያስተምር ገዳም ያስፈልጋል። ለዚህ ግን ለገዳም ምንም ችግር የለም። በፍራንክፈርትም በሚኒስትርም ሌሎች አካባቢ ያሉት በሚቋቋው ኮሚቴ ተቋቁሞ እያንዳንዱ ሰው በንዑስ ኮሚቴ ውስጥ ማሳቀፍ የነዛን ልጆች ደግሞ ማሳተፍ እዚያውን አይታል ሊስትሮ አስጠርገው ስንት ብር እንደሰበሰቡ ልጆቹ ፈንድ እያደረጉ ስንት ገንዘብ እንደሰበሰቡና ለዚህ ለገዳማችን ከፍተኛ ገንዘብ ስለሚያስፈልግ የእኛን የሙኒክና የበባይር የተካሄደውን እንቅስቃሴ አይተው ሌሎቹ ደግሞ ከዚህ የበለጠ ተዘጋጅተው የሚያስፈልግ ነገር ካለ የባለ አዘጋጅ ኮሚቴውን ጠይቀው መረጃ በመውሰድ ከመጠን በላይ ተዘጋጅተው ይሄ ገዳም እሁን የሚሆንበትን ነገር እንዲያሳኩ እኔም በዚህ አጋጣሚ ጥሪዬን አቀርባለሁ። ከልብ አመሰግናለሁ። መልካም እግዚአብሔር ይስጥልኝ። ስለጊዜያችሁ አመሰግናለሁ። ቃለ መጠይቁን ለመስጠት ስለፈቃደኛ ስለነበራችሁ እግዚአብሔር ያክብረልኝ።